አሰላሙ አለይኩም ወረህመቱላሂ ወበረካቱ፣ እንዴት ናችሁ? ፍዱስ ጀማል ይባላለሁ። የአብደላ ኢብኑ ኡሚ መክቱም የህፃን አይነ ስውራን አዳሪ ትምህርት ቤት ተማሪ ነኝ። ዛሬ የትምህርት ቤታችንን ቆይታ ከምሽት እስከ ንጋት አስመለክታችኋለሁ። ተከታተሉ። ሰላም አለይኩም ሰላም አለይኩም የሱፊ አዛን ሲሰማ ተንከባካቢ ሞግዚቶቻችን ይቀሰቅሱናል እኛን ዚክር አድርገን ከአልጋችን እንነሳና ወዶዕ እናደርጋለን

ማሻአላህ ሱቢ ተሰገደ። አሁን ኢንሻአላህ ሱቢ ከተሰገደ ደግሞ እስከዛሬ እንደምናደርገው ሁሉ የቁርስ ሰዓት አለ። እሱን ትጨርሱና ወዴት እንሄዳለን? ወደ ሰልፍ መርሃ ግብር። የሰልፍ እንቅስቃሴ ይኖራል ማለት ነው። ስለዚህ እሱን እንጨርስና ደግሞ ወደ ምን እንገባለን? ወደ ትምህርት። ስለዚህ አሁን ቀጥላችሁ ወደ ቁርስ ቦታ ትሄዳላችሁ ማለት ነው። ኢንሻአላህ መልካም ቀን፣ መልካም ውሎ በሙያተኛ ሼፎች የተዘጋጀልንን ጣፋጭ ቁርስ ከተመገብን በኋላ መኝታችንን እናስተካክላለን፣ ዩኒፎርማችንን እንለብሳለን። ከዚያም ወደ ትምህርት ቤትና ወደ ቅርአት እንሄዳለን። ጆሮም ዓይን ነው ለልብ አምሰው፣ ልብም ዓይን ነው ልብ ላለው። ዓይነ ስውር ልብ ብርሃን፣ የልብ ጮራ፣ የውስጥ ብርሃን። ልብ ማየት ካልቻለ ዓይን ቢኖር እሴት አለ? የልብ ብርሃን ያገኘ፣ ከሰማይ ሰማያት ናኘ። ከቶ እንደምን ታደለ ከጌታው ከደጅ አለ። አሰላሙ አለይኩም ወረህመቱላሂ ወበረካቱ

እሺ የሰውነት አካል ክፍሎች የሚባሉት ከምንድን ነው የምንጀምረው? ከጭንቅላት አይደል? እሺ ሻሚል ፎርሄድ ግንባር አብዱል ፈታህ ታንክ ምላስ ካሊድ ኢር ጆሮ ዙልቱም ቲዝ ጥርስ ፍርደውስ፣ ሊፕ ከንፈር ብራቮ ጎበዞች

ለምን በእውነት አለን ሁለቱ አንድ ለን አህሰንቱም መልካም ቀን ለሁላችን፣ ዱያ ጋሪ ሃቭ አ ናይስ ዴይ የውም ሰዒድ የውም ጀሚ ኤዎች ወደ ክላስ ቢዎች ወደ ቁርአን ወደ መስጊድ በትምህርት ቀናት ሙሉ ቀኑን በዚህ መልኩ እናሳልፋለን። ዛሬ ደግሞ በትምህርት ቤቱ ፕሮግራም መሰረት ተረኛ ወላጆች የልጆቻቸውን የቅርአት እና የትምህርት ሂደት ይከታተላሉ። ቆይታቸውም ምን እንደሚመስል ያጋሩናል። ሰላም አመፍርዶስ ሰላም ናቸው። እንዴት ነሽ? ደህና ነሽ? ዛሬ ፕሮግራም ነበረኝ። ልጄም ተማሪዎቹን ለመጎብኘት እና እንዲፈቀድልኝ ኢንሻላህ። እንግዲህ መምህራኖች ክላስ ጀምረዋል። እናስፈቅድ እና መምህር ማስተማሩን እዛ እንድታደርጉ እናነጋለን። አቶ መክታር እዚህ ትገባለህ አንተ እንፈቅድ እና ሰላም አለይኩም። ዛሬ ወላጆች ልጆቹን ሊያው መጥተዋል፣ እና እቺን ም ቁርአቱን ሲቀሩ ዘው ኦብዘርቭ እንዲያደርጉ ከፈቀድክ ይገባሉ። ፈቅዳችኋል። እሺ፣ መግባት ይችላሉ።

ሌሎችም ብዙ እንደ እናንተ ወላጆች እድል ያላገኛሉ

የስም ገላጭ ይባላል ማለት ነው። የዛሬውን ክላስ ተቀለል ለምታደርግልን ፍርደውስ ናት። በጣም ጎበዝ ስል ማለት ነው ማለት ነው። በጣም ጎበዝ አጨብጭቡላት። ስዩች ሽኩራ የደስታ እዚህ ሳትመጣ ምንም ቁርአንም ትምህርትም አልነበረም። እና እንደዚህ ሁና ስላየሃት ነው በቃ ደስታው ስላልቻልኩ ነው። ሞክቶም ሰበብ ሆኖ አልሀምዱሊላ እንደዚህ ሁና የኋት ልጄ፣ በቃ ደስታው ስላልቻልኩት ነው። ጨረሳችሁ ልጆቹን እንዴት ነበር፣ እንዴት አገኛቸዋቸው? አልሀምዱሊላህ በጣም ቆንጆ ነው። በጣም ጥሩ ነው። ካሰብኩት ከጠበቁት በላይ ነው። እኔ ልጄን አያታለሁ ብዬ ነበር የመጣሁት። አልሀምዱሊላህ ሁላቸውም በቃላቸው ሲያፍዙ ነው ን ያየሁትና ይሄ እድል ምን አለበት ለሺዎች ቢደርስ ብዬ ነው የተመኘሁት። ውስታዝ ነው። ማሻአላ እሙ ፍርዶስ እንዴት ነው? እንዴት አገኘሻቸው ልጆች? በጣም ነው ደስ ያለኝ ወላሂ። ማሻላ በጣም ደስ ብሎኛል። እንጃ በቃ ከምገልጸው በላይ ነው የሆነብኝ። አልሐምዱሊላህ እና ፍርዶስ እና ሌሎቹ ያገኙት እድል ሌሎች እንደዚሁ ቤት ተደብቀው ያሉትን ልጆች የሚያያቸው ያጡትና እንዲያገኙት በቃ ፍርዶስ ያገኘችውን እድል እንዲያገኙ ብዬ ተመኘሁኝ። በቃ ከምገልጸው በላይ ወላሂ እኔ ያልቻልኩም እንደኔ ያለችው እናት አመታት ተቸግር ያለሁ ፍርዶስ ልያ አልሐምዱላህ እዚህ መጣ ቁርአንም እየቀራች ትምህርትም እየተማረች ለእኛ ሁላ እየተረፈች ነው እና አልሐምዱሊላህ። ሁሉም ለእኔ የተቸገሩ እናቶችን ቢደሰቱ አልኩኝ። አቅም በኖረኝ እና ወላ ዛሬውን በገነባሁ ብያሰብኩኝ ተመኘ እና ሁሉም ያለው ያለው አህለል ኸይር ተባብሮ አብደላህ ብን ሞክቱ ምን እንዳሳድቅ እማጸናለሁ። እውነት ለመናገር እኛ ብዙ ጊዜ ያሳቅቀናል፣ ያስጨንቀናል። እናቶች አይነ ስውር ልጆች ይዘው መተው ከበር ላይ ይመለሳሉና ያንን ስቃይ ማየት ህመሙ ከበድ ያለ ነው እና የእናንተ ልጆች ዛሬ ደርሰው ስናይ ሌሎችም ይህን ድል ቢያገኙ የት ይደርሱ ነበር እንመኛለን። እና ያ ነገር ደግሞ እንዲሳካ ከዚህ በላይ ከፍ እንዲል በዱዓችሁ ብላይን ወቅቱም እና እንዲደርስ ተቋሙ እንዲጠነክር እንድታደርጉ እፈልጋለሁ። ደስታችሁን በማየት በጣም ደስ ብሎኛል። ሌሎችም እንዲደሰቱ። አለይኩም ሚደዋል አሌይኩም ሰላም ሰላም፣ ግቡልኝ። አላህ ይጠብቃችሁ። ስለመጣችሁ በጣም ደስ ብሎኛል። እየመጣችሁ ጠይቋቸው። በዱዓችሁ አትርሱን። ኢንሻላህ። ሰላም ግቡልኝ። ኢንሻላህ አዱንያ ገጸ በረከቷ በመስጠት ወይ በመንሳቷ ኸይራለው ረቢ የመረጠው